በወል በመንፈስ ቅዱስም ሚያዝያ ሃያ በዚህ ቀን ደንደራ ከሚባል ሀገር ደግሞ አልበደራ ከሚባል ሀገር ቅዱስ በብኑዳ በሰማዕትነት አረፈ። ይህም ቅዱስ ለብቻው የሚኖር እውነተኛ ተጋዳይ ነው። የእግዚአብሔር መልአክም ተገልጡለት የመቀደሻ ልብስ ለብሰ ወርደ ለመኮንኑ ተገለጥለት አለው። በዚያን ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚች ሀገር ወደብ መድረሻው ጊዜ ነበር። ይህንንም ባህታዊ ፈልጎት አላገኘውም ነበር። እንሆ ቅዱስ በብኑዳም በፈቃዱ መጥቶ ወደ መኮኑ ሄዶ በክብር ባለቤት በጌቴ ኢየሱስ ክርስቶስ የማምን በግልጥ እኔ ክርስቲያን ነኝ ብሎ በታላቅ ቃል ጮኸ። መኮኑን ፈልጎ ያጣው የታወቀ ባህታዊ መሆኑን ባወቀ ጊዜ እንዲያሰቃዩት በእግረ ብረትም አስረው ከጨለማ ቤት እንዲጥሉት አዘዘ። በዚያን ጊዜም ብርሃን ወጣ የእግዚአብሔር መላእክም ከማሙ ፈወሰው፣ አበረታቶ አጽናኖም። በዚያች ሀገር ስሙ ቄርሎስ የሚባል መመን ሰው ነበረ ከእርሱ ጋር ሚስቱና አስራ ሁለት ጎልማሶች ልጆች አሉ። እነዚህን ሁሉ የከበረ በብኑዳ አስተማራቸው። አጥናንቷቸውም ራሶቻቸውን ቆረጧቸው። በሰማዕትነት ሙተው አክሊልን ተቀበሉ። አርያኖስም ተቆጥቶ በቅዱስ አንገት ከባድ ድንጋይ ሰቅለው ወደ ባህሪ ጥሉት ዘንድ አዘዘ። በእግዚአብሔር ኃይልም ከድንጋዩ ጋር ዋኘ። ደግሞ ከሰሌን ዛፍ ላይ ሰቅሉት ዘንድ አዘዘ። ይችም ሰሌን አስራ ሁለት ዘለላን አፍርታ ለመጪው ትውልድ መታሰቢያ ሆነች። ከዚህም በኋላ የከበረች የራሱን ቆረጡት፣ የሰማዕትነት አክሊን ተቀበለ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ዛ አቅረብኮ ቆማ የሌታ ያዘክሬ ማራፍ መሰፃምዱ ዘልፈለልን አብብቶ ክብዘኔቴ መጽሐፈ